ሰላም ጋይስ ያው እንደምታዩት ቤት ቀይሬ አለው ስራ ቦታ ማለት ነው። እዛኛው ደሞዝ ቀነሱብኝ በጣም እና አንድ ሁኝ እንዲሁ ዝም ብዬ የወጣው ማለት ነው። እና እስኪ ያበረታታችሁኝ እየ የኔ ማሮች የኔ ፍቅሮች እንዴት ናችሁልኝ? ተጠፋፋን እንግዲህ። ከዚህ በኋላ እስኪ ደግሞ የእነዚህን ሰዎች ጸባይች መጣ መጣ አላለሁኝ የማይመቻቸው ከሆነ ወይም ደግሞ ስራ የሚበዛ ከሆነ ምንም ማድረግ አይቻልም። ሀገር ቤት ስገባ እሰራበታለሁ ዩቲዩቤን ማለት ነው። ደህና ቤት ይመስላል። እኔ እንጃ እንግዲህ አላውቅም። ወይኔ ሰው ሀገር እንዴት እንደሚያስጠላ እግዚአብሔርን ምን እንደምላችሁ አላውቅም። እና ይህን ይመስላል። በቃ አሁን እንዴት እንደሚሆን አላውቅም። የሆነ ጽሑፍ አዲስ ቤት መልመድ በጣም ነው የሚከብደው። የእውነት በቃ ማለት ያው ደህና ነበሩ ሰዎቹ፣ ግን በአንዳንድ ሰዎች ምክንያት ደመወዝ የተቀነሰ እና ምን ማድረግ አልቻልኩኝ፣ ምንም ወጣሁኝ። በጣም አነሰ፣ በጣም ገና ስገባ ራሱ በጣም ቋሚ ነው ተብሎ ነበረ የገባሁትኝ። ያው ታውቃላችሁ ብዙ ጊዜ ብዬ ነበረ። ከዛ ግን እንትን ተባለ ተቀነሰብኝ። ችግር የለውም ብዬ ተቀመጥኩኝ። አሁንም ደግሞ ስራ የለም ስራ የለም እያሉ እየደወሉባት ነበረ፣ በእኔ በኩል ያሉ ሰዎች። ስም መጠራት አያስፈልግም፣ ካስፈለገም ማውጣት እችላለሁኝ እና ሴትዬ ስራ የለም አየሽ፣ አይደለ የአንቺ እንኳን ጓደኛሽ ስራ አልገባችም እስካሁን ምናምን ብላ ደመወዜን ቀነሱብኝ ማለት ነው። እና ብቻ ምን ለማለት ፈልጌ ነው፣ በቃ እናንተ አንድ የሰራተኛ ካስገባችሁ በኋላ ከነዛ ሰዎች ጋር ኮንታክት አታድርጉ። ምንም አያደርግላችሁም። ምክንያቱም ከእነሱ ጋር ባወራችሁ ቁጥር ከሰራተኞቹ ጋር ያላቸው ክፍተት በጣም ከባድ ነው የሚሆነው እና በተለይ ስለ ስራ ማጣት ስለ ስራ መቀዝቀዝ ምናምን ከመዳሞች ጋር አታውሩ አታወሩ። ስለ እናንተ ያላችሁን ትልቅ ቦታ እኔ እንደዚህ አይደለችም፣ ይህን ያህል ብድር አለባት ምናምን አትበሉ። ሲጀምር እኔ እኔ ለገባባት መዳም እናንተ ለምን ብላችሁ ነው የምታወሩት? ምን አገባችሁና ነው እውነት ማለት ይህን ያህል የሰው ክፋት የሰው ጥግ እንዴት እንደሆነ አላቅም። እና የምላችሁ ነገር ደግሞ ስደት አለመሆናችሁ በተለይ ደግሞ ጠፍታችሁ የምሰሩት ሰዎች ልጆች ከአንድም ሁለት ሶስት ጓደኛ መኖር አለበት። ይህን ነው የምላችሁ፣ ምክንያቱም ሁሉም እብዶች ናቸው። እውነት ነው። ቢያንስ ከአምስቱ ሁለቱ ጤነኛ ቢሆኑ ከእነሱ ጋር ትደበቃላችሁ። መደበቅ ስላችሁ በቃ ከእነሱ ጋር ሄዳችሁ ምናምን፣ እነዛኞቹ ሲያማርቱባችሁ ምን ሲላችሁ ም ከዛ ጋር ዘና ብላችሁ ሄዳችሁ ስራችሁን ትጀምራላችሁ ማለት ነው። ሂደታችሁን ቀይራችሁ ምናምን፣ ከማንም ጨምራ ቃ ጋር አትጨምራላችሁ ለምን ብላችሁ እና ብቻ በሰዎች ምክንያት እንችን ሰዎች በጣም ነው የሚወዱኝ ወይም በጣም ነው የሚወዳቸው። ስራ ብዙ አልነበረም ያውቃላችሁ ሲጀመር ማለት ነው። መናገር አይጠበቅብኝም። ላይ ብጧት እንገባለ ማታ ገባለ። በጣም ደስ የሚል ቤት ነበረ። ስራ የለም፣ ህፃን የለም። አልፎ አልፎ ነው እንግዳ የሚመጣው። እንግዳም ስላቸው የሴት ልጆች ሁለት ቅንጣት ናቸው። እነሱ ናቸው ከልጅ ልጆቻቸው ጋር የሚመጡት እንጂ ማንም ሌላ የሚመጣል ነበረም። እና ብቻ እንደዚህ ብይ ሳወራ በቃ ሳውለካ ለካ በዛ ውስጥ ጥሩ ያለሆነ ሳይጣናዊም ቅናት ገብቷል። እና እኔ ደግሞ ያየሁትን ማውራት እወዳለሁ። እዛ ላይ በደሞዝ እኔም ያው ስለሚያውቁ ነው። እንግዲህ ምንም ማድረግ አይቻልም። እንዲሁም እኔ ስላልመሰለኝ ነው እንጂ ወደ ሌላ ቦታ በምርጥ የሆነ ደሞ ስትገቢያለሽ፣ እኔ ደግሞ እሱ ጋር ገባለው ስትለኝ፣ እንዲሁም ነው አልገባም። እኔ ቢጎትቱኝ ራሱ አልወጣም። እዳ ይሄን ሳልከፍል የተወሰነ ነገር የሆነ ነገር እንኳን ቢፈጠር ለልጁ የሆነ ነገር ሳሊዝ እኔ አሁን ያለሁበት ትቻለ በጣም ብዬ ነበረ ማለት ነው። አረ እንዲህ አካል ሽማ ብላ ይኸው በቀን ሰላሳ ጊዜ እኔ ሴትዬ በቃ የሆነ ደከመኝው ያለችን እንዲህ የማደውልበት ቀን የላትም እኮ ስራ የለም ነው የምትለው ስለዚህ ስራ የለም አሁን አለችኝ። እኔ ቀንሻለሁ ይሄን ያልምሰር ከሆነ ስሬ ካልሰራሽ ምንም ማድረግ አልችልም። ሹፊ እንግዲህ ያለች ማለት ነው። እና ያ አንዳንዴ ችግራችሁ ለአንድ ሰው ብቻ አይደለም የምታወሩት። ውጭ ስትሆኑ ለአንድ ሰው ብቻ አታወሩ፣ ወይ ለፈጣሪ ነው ወይም ደግሞ ቃ እንደዚህ ወጣችሁ ስትሰሩ እንዳልጓችሁ ለብዙ ሰዎች ማውራት አለባችሁ። ምክንያት የተሻለ ነገር እንደመፈለግ ከአንድ ሰው ብቻ አይደለም። እንደዚህ አይነት ነገር እያሰቡባቸው ከነዛው ችክ ካላችሁ ነገ ደግሞ በህይወታችሁ ምን እንደሚያመጡባችሁ አታውቁም። ገብቷችኋል? እና እንደዛ ነው። ለማንኛውም እንግዲህ ብዙም ያን ያክል ደሞዙ አሪፍ ሆኖ ሳይሆን አሁን ያለውበት ግን ቢያንስ በቃ ማለት እንደዚህ ከምጨቀጨቅ እንደዚህ እያለች ነው ምናምን ምናምን ከምባል በቃ አሁን እዚህ ማንነቴን ማንም አያውቅም እዚህ ቤት እዛ ግን እህቴ ጓደኛዬ ብዬ ተናገርኳት ሰው እያቀረብኳት ለእሴት ጋር? ያስተዋውቋት ናት። እንግዲህ ስለ እኔ ብድር የምታወራው ስለ እኔ እህቴ ያደለች ማሳዝናይ ነው እንጂ ምናምን በቃ በጣም ብዙ ነገር ብቻ ግን እዚህ ሀገር እኔ እውነት ማለት ሁሉም መልካም ሰው ብትሆኑ ጥሩ ነው። ውጭ ሀገር ያለ ነው። እኔ አሁን ለምንም አልጨነቅም፣ እግዚአብሔር ይመስገን። ማለቴ አንድ የቤት ክራይ ብቻ ነው የምከፍለው። ምክንያቱም ልጅም እንዳልኳችሁ አባቷ ሀገር ሄዳለች። ምንም ማድረግ አልችልም። በእርግጥ አገኛታለሁኝ። በቃ በየቀኑ ከፈለግኩ በየቀኑ አገኛታለሁኝ። አባቷ ጋር ነው ያለችው። ተመስገን ብያለሁኝ። እሱ ምክንያቱም የሚያሳስብ ነገር የለም ማለት ነው። ገብቷችኋል? ሰርቼ ተለውጬ ልጄን ወደ አዲስ አበባ አምጥቼ መኖር ነው የምፈልገው። ከዚህ በኋላ ቶሎ ቶሎ ሰርቼ ጊዜ ማባከን ቁጭ ብዬ ስለዋልኩኝ በዛች ደሞዝ፣ በእርግጥ እንደዚህ ስራ በጣም በስቶባችሁ ብዙ ደግሞ እዛ ግንታችሁ ታማችሁ ከምትታከሙበት ሰላም ያለው ነገር ጥሩ ነው። እና እኔ እንግዲህ የመሰለኝ አድርግ ያለው ፈጣሪ ደግሞ ያግዘኝ፣ የልጅ አምላክ ያግዘኝ። ሌላ ምንም አላላችሁም፣ ቤተሰቦች። እዚህም ቢሆን ብዙ ሰው የለም እውነት ለመናገር ሁሉም ትልልቆች ናቸው፣ የሚያያቸው ህፃን የለም። አውቶቡሶ አያቆሽሽውም ማለት ነው። ክቼ ነው ሆኜ ነው። እንግዲህ ለመጀመሪያ ጊዜ ቪዲዮ ትሰራላችሁ። እንግዲህ ላይ መግባት አለ መግባት አይደለ ነው አላውቅም። ምናልባት እንደው እንደው እዚህ ሀገር ችግሩ ደግሞ እንት ነው፣ የራሳችሁ መኝታ ቤት የለም። ዛሬም እንደዛው ነው የገጠመኝ፣ መኝታ ቤት የለም። እንግዲህ መተኛት ነው፣ በየመገለጡ በየሳሎኑ መገልበጥ ነው። ችግር የለም እሱ ችግር እኛ ኢትዮጵያኖች ችግር በደንብ እንችላለን። በተለይ እኔ እና አበረሳቱኝ እናንተም እንግዲህ ከሰራው ሰራው ነው ዩቲዩብ ካልሰራውም ደግሞ የሰራሁትን እያያችሁልኝ ሰብስክራይቡ እንዲጨምር አድርጉልኝ። ኢትዮጵያ ሲሄድ እሰራዋለሁ እኔ ምንም እዚህ ልውጣ ልውጥ አልልም። ያን ያክል አያስፈልገኝ ማለት ነው። እና በጣም ነው የምወዳችሁ ቤተሰቦች የእውነት እኔ ማለት እንደዚህ ያልጠበቅኩ ነበረ። በቃ በጣም ብዙ ነገር ከሰው ከዛ ስታስወጣኝ በጣም ብዙ ፈተና ነው ያየሁት። በጣም ብዙ በቃ እኔ ልክ ከመዳሜ ቤት ስወጣ ምንም ችግር የሌለው ሁሉ ከዛ ከወጣሁ በኋላ በረሃ ላይ ሁሉ ሊጥሉኝ ማለት። ይሄንን ግልጽ አድርጌ የማወራበት ቀን ይመጣል። ገባችሁ? ዛሬ ግን ያው እንግዲህ ያው ደህና ቤት ቀየር ያለ ምናልባት ስጠፋ ጠፋሽ እንዳትሉኝ ብዬ ነው። ኢንተርኔት እንኳን ሰጥተውኛል፣ እንደገባው ልጅ ስላለች ምናምን ብያቸው ሰጥተውኛል። ጊዜ ሊስጣቸው እና እዚህ ቤት የሚያስገቡኝ ሁለት ልጆች አመሰግናቸዋለሁ። የእኔ ውዶች፣ የእኔ መልካሞች፣ እናንተን ደግሞ ፈጣሪ ውስጣችሁን አይቀይረው። ግን እውነት ለመናገር መዳሜጋ ጋር እንድታወሩ አልፈልግም፣ እንዲ አልፈልግም። እውነት ማርዬ፣ ይቅርብኝ፣ ይቅርብኝ። ምክንያቱም ለነገሩ እናንተ ስርአት አስገባላችሁ እንጂ ስርአት ፈቱ። ስለዚህ ያው ምንም ችግር የለውም። እንዲሁ በሚዲያ የተው ነው። በእርግጥ ተገናኝተን እንትን ያል ያልነው እንጂ እንደዚህ እንትን አይደለም ማለት ድሮ የሚያውቁኝ ምናምን ሳይሆን በሚዲያ የሚያውቁኝ ናቸው። ሁሉም ሰው አይደለም መጥፎ ሰው የሚባለው ማለት ነው። እና እንግዲህ እዚህ ቤትም አንድ ሶስት አራት ወር ሰራው ማለት ነው። አራት ወር ስንት ነው? እኔ እንጃ። እኔ እኮ ችግር አለብኝ። በቃ ደሞዜ መቁጠር አለብኝ። ለነገሩ ለዳ እየከፈልኩት ስለነበረ ምንም አይገባኝም። ከዚህ በኋላ ግን አረ ስማምቡል እንሻ አላህ እንዳልኳቸው የቤት ኪራይ የሚከፍለው አገር ቤት ያውን ልብስ፣ የእቃዎች ምናምን ስላሉ ነው እንጂ እሱም ደግሞ ምንም ችግር የለውም። አንድ ቦታ ውስጥ አስቀምጡት ካልኳቸው ያስቀምጡታል። እንደዚህ ምንድን ነው የሚባለው እቃ ማስቀመጫዎች አሉ አይደለ? ግን እሱ መክፈል ስለማያውቅ ነው። እና የአስቤዛ ምናምን ምናምን የሚልበት ነገር የለኝም። የትምህርት ቤትም አባቷ ይከፍላል። እንግዲህ ማለት ነው ያው አገር ቤት በርግጥ ለልጅ አገር ቤት አይባልም። ደስ የሚለው ነገር ሲስተር አታብረው ደርሰው አድርሰዋት የመጡት ልጅ ማለት ነው። በጣም ደስ ብሎኛል። ምክንያቱም እዚህ አዲስ አበባ መኪናዋ ምኑ ምን እኔ ራሱ በጣም እንትን እያልኩኝ ነበረ እና ያው አያቷ ከአባቷ አያት ጋ ከአባቷ እናት ጋር የአያት ቅምጥል ሆና ነው የምታድግልኝ ማለት ነው። ተመስገና እዛው ትጀምር ትምህርት ቤት እንግዲህ ምንም ማድረግ አይቻልም። እዚህ ሆነች እዛም እኔ መቼም አላገኛትም ማለት እንደዚህ ማውራት ምናምን እንጂ ስለማናገኛት ምንም ችግር የለውም። ያው እሑድ ኢትዮጵያ ስገባ ነው ማገኛት ማለት ነው። እና እግዚአብሔር ይመስገን ብቻ። እስኪ ጸልዩልኝ፣ ለማንኛውም አይዞሽ በሉኝ ነገሮች ሁሉ ይስተካከላሉ ስል እንደዚህ ሰይጣን በመሀኑ ይገባል። ሰው ተመስሎ ይገባብኛል። እውነት በቃ የሆነ አላለ እንዳታድጊ የተባልኩ ሴት አይነት እንደዛ እንዲሰማኝ ነው የሚያደርገኝ ሰይጣን ነገር። እና እኔ ደግሞ ያው የእግዚአብሔር ልጅ ነኝ፣ እግዚአብሔር በጣም እንደሚወደኝ ያውቃለሁ። ሰይጣን ቢፈታተን ፈጣሪ ከሁሉም ነገር ያድነኛል እና እግዚአብሔርን ስለ ያስኩኝ እንጂ በጣም ከባድ ጊዜ ነው እያሳለፍኩ የነበረውም። አሁን ደግሞ ፈጣሪ እንዲረዳኝ እናንተ ጸልዩልኝ። ሌላ ምንም የምለው ነገር የለም ማለት ነው። ብቻ እግዚአብሔር ይመስገን ዛሬ ኪችን ውስጥ ሰራላሽ። የሚቀጥለው ደግሞ እንግዲህ ወይ እንትን መገለጡ መገልበጡ ምንድን ነው ይባላል? እዛ ጋ ሂጅ ስተኛ አውራችኋለኝ ማለት ነው። እስኪ ለማንኛውም አመሰግናለሁ፣ ወዳችኋለሁ። አበረታቱ፣ ያይዞች በሉኝ ሚወት